አላህ አግዞኝ ያው ኢትዮጵያ ከገባሁን አራት ወር ሆነኝ። እንሻአላህ በዚህ በቀን ሀያ አምስት በአላህ ፍቃድ እመለሳለሁ። አላህ እንግዲህ ያው በሰላም ያገናኘን ዱባዮች። ሌላ ደግሞ ያው ይሄ ቤታውን ሶስት ሚሊዮን ስምንት መቶ ሺህ ብር ጨርሰዋል። በጭቃ ቤትም በምት ከምት ብታሰሩ ዝም ብሎም ብታሰሩ ብዙ ለውጥ የለውም ግን እንደዚህ ብታሰሩ በትንሹም ቢሆን የተሻለ ነው። ይሄ አሁን 125 ቆርቆሮ ነው። ሰባት ክፍሎች አሉት ሳሎን አለው ስምንት እነዛ ሁለቱን ለኪራይ ብዬ ነው ያሰራዋቸው። ሁለት ክላሶች፣ ሳላና መኝታ። በዚህ አጋጣሚ የሚከራኝ ካል በርካሻ ማከራኛው 2500 ነው። ማከራኛው ያው ምክንያቱም ያው እኔም ተቸግሬ ስላየሁት። ሌላ ደግሞ ያው አላማችን እንዳትዘናጉ፣ አንድ ሀገር ከወጣቸው ከገጠር ሆነ ከተማ ብቻ ብር ይገኝበት ብቻ ስራ ይሁን እንጂ ወግማችሁ ስሩ። በተለይ ወንዶች ያው ጨርሰን በሴቶች ቁጥጥር ስር ሆነናል። በሴቶች ለመውጣት ጠንክረን መስራት አለብን እላቸዋለሁ። እንግዲህ አሁን ለእንትኑ መስታወቱ ያው በረዶ የሚባለው መስታወት ነው። አንድ ካሬ ሁለት ሺ አምስት መቶ ብር ነው። አንደኛው ነው ማስታወት፣ ሰማኒያ ሺ ብር፣ ሰባ ሺ ብር ጨርሶብኛል። በሩ ደግሞ ይሄ የምታዩት የብረት በር አንድ መቶ አርባ ምናምን ሺ ብር ጨርሰዋል። የውስጥ ውስጥ በር ደግሞ አለ ታምቡራት የሚባለው አሳያቸዋለሁ። እሱን የውስጥ ውስጥ በር ሰባት በር አንድ መቶ አምስት ሺ ብር ጨርሶብኛል። ሴፍቲ ታንከር አለው። ያ ሴፍቲ ታንከር ያው በራቦቻ ይችን ያሰራሁት አሁንም ስለዚህ ውስጡ ውስጡን ላሳያችሁ ወይስ እንዴት ነው? ወይስ ይቅር መቼም ይቅር ብላችኋል እንግዲህ። እነዚህ ናቸው ይከራኛሉ ያልኳቸው የጂፕሰን ቦርድ ጂፕሰን ቦርዱ ያው አንድ ካሬ አምስት መቶ ብር ነው። እቃ ደግሞ ራሳችሁ ካቀረባችሁ አንድ ካሬ መቶ አምሳ ብር ነው። ቻክ ደግሞ ከመቶ ሰባ ብር እስከ ሁለት መቶ ብር ነው። እቃ ደግሞ ራሳችሁ ካቀረባችሁ ከሰላሳ አምስት ብር እስከ አርባ አምስት ብር ነው። ቻክ ማለት የግድግዳ ቻክ ማለት ነው። ይኸው እነዚህ ሳላና መኝታ ለተከራኝ ማለት ነው። ሲቪንቶ መግዛት ከፈለጋችሁ ደግሞ እና ግዙኝ። ይሄ ትርፍ ነው፣ እንዳልከሰር ለስደተኛ አስቡ እናንተ። ይሄ ደግሞ ያው ሳሎን ነው። ይሄ ሳሎን ያው ሰፊ ነው፣ ግን ካሜራ ላይ ብዙም እንትን አይልም፣ ብዙም አያስታወቃቸውም። ታምቡራታ በር ያልኳቸው ይሄ ነው። የውስጥ ውስጥ በር ይሄ ነው። አንዱ በር አስራ አምስት ሺህ ብር ነው እኛ ጋር። አብዛኛው ብዙ ነገሮች ይቀንሳሉ ይመስለኛል። እቺ ደግሞ የሕፃናቶች ክፍል ነች፣ የልጆች ክፍል ያኛው ብርሃን ማስገቢያ ያው መስታወት አድርጌለት ነው። ሶላር የሚባለው መስታወት ከላይም ብርሃን የሚያስገባው ቆርቆሮ፣ ያው የመጨረሻ ክፍል ስለሆነች ጨለማ ይሆናል። ይሄ ደግሞ ኮሊደሩ ነው። ይሄ ኮሊደር ይህንንም ያው እንግዲህ በአረቦች ስታይል ነው የሰራሁት። ያንበር ደግሞ ሳልዘጋው መተው ብርሃን ያስገባል በደንብ ለማድረስ ከምፖረን ጨርሻ ለቀምኩትም ለጊዜ ሆኖ መጠቃቀሚያ ያካል እቺ ደግሞ ክላስ መኝታ ክላስ ነች። የኔና የሚስት ኳይ ያው ልብ ዋን ዛን ያሰራዋት ወደ ላይም ስታይ ልብ እንዲታያት ብዬ ነውስ። እዚህ ጋር አልጋ፣ እዚህ ጋር ደግሞ ብፌ፣ እዚህ ጋር ደግሞ ያው ሽንት ቤትና ሻዋር ቤት ወደ ውጭ ማውጣት ምናምን የለም። ሻዋር ለሽንት እና የበሮቹን ደግሞ እንዴታያችው፣ አያችሁ? የበሮቹን ዲዛይን ይሄ ደግሞ መጥበቅ ነው። መጥበቅ አለ እንትን መጥበቅ ደግሞ ስታሰሩ የመጥበቅ ላይ መብራቶችን ሁሉንም ትልልቅን ኩር አድርጉ፣ ክር ማለት ነው። ትልቅ ቦልት ያለው የእንጀራ ምጣድ የሚችለው የእንጀራ እናምጣ ደግሞ ከተታ ከቆጣሪ ስለሚሆን የቆጣሪውን እንትን ክር ለአንድ ሰው ኬት ታረጋላችሁ። ሌላ ደግሞ ሁሉንም ሁለት ነጥብ አምስት ታረጉታላችሁ ማለት ነው። እቺ ደግሞ የሴቶች ክፍል ነች። እቺ ንገስት ሐውስ ያው ስልቴ ውስጥ አብዛኛው ዘጠና ዘጠና ዘጠኝ በመቶ ሙስሊም ስለሆነ አብዛኛው ወላይ ወራብ የምታያቸው ሴቶች አብዛኞቹ ተሸፋኝ ቃቢስት ናቸው። ማሻ አላ ስለዚህ እነሱ ደግሞ ብቻቸው ፈታ የሚሉበት ክፍል እንግድነት ሲመጡ ከወንዶች ጋር ያሁን እንዳይቸገሩ ለመብላት፣ ለመጠጣት፣ ለመጫወት እንዲያው በራቸውን ቆልፈው እንደፈለጉ ማውራት መጫወት ይችላሉ ማለት ነው። አይከለያየኝ ማለያ አየኝ ሳይሉ እዚህ ጋር ደግሞ መስኮትም አላቸው የውጭውን አየር እኛንም ቀስ ብለው ሰርቀው ሰርቀው ማየት ከፈለጉ ያው ንጋቢ ሴቶች እኮ ቀጥሳ ብላችሁ ሰርቃችሁ ታያላችሁ እና ወንዶችን ማየት ከፈለጋችሁ በዚህ በኩል መምረጡም ከፈለጋችሁ በዚህ በኩል ከስ ብላችሁ ማየት ይችላላችሁ። እናንተን ወደ ውስጥ ማየት አይችሉም በምንም ታምር። እናንተ ግን ወደ ውጭ ማየት ይችላላችሁ። በማታ ብቻ ነው ወደ ውስጥ የሚያሳየው እና ይመቻችሁ። አላህ ሁላችንም የስደተኞች መጨረሻ ያሳምርልን፣ ለእናንተም ከዚህ የተሻለ ምርት ምርቱ እንዴት አላህ ይስጣችሁ፣ አላህ በረካ ያደርግላችሁ። ግን ጠንክሩ፣ አንዴ ከሀገር ከወጣችሁ ጠንክራችሁ በርታ ብላችሁ ስሩ። ኢትዮጵያ ኑሮ በጣም ከባድ ነው። ሲኖራችሁ ነው ሁሉም ሰው የሚወዳችሁ፣ ከሌላችሁ ማንም አይወዳችሁ። የገጠመኝ ገጠመኝ ሁሉንም ልነግራችሁ በጣም ይገርማችኋል። ኢንሻላህ አንድ ቀን እነግራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ